ህይወት እንድታገኝ እንደዚህ አይቀጥልም። ህይወት ኢየሱስ ክርስቶስ ይመጣል። ዛሬ ይምጣ ነገ ሰአቱ አሁን የፈጠረ ጌታ ነው። ሌላ ማን ይሆናል? ተጨነቅኩ። አትስሚያቸው፣ እነሱ። ጌታ ኢየሱስ ክርስቶስ ይወድሻል። እሺ እንደዚህ ነው ባላ አንቺ መልካም ሰው ነሽ። ጋይስ አንድ አባባ እህ አንቺ መልካም ሰው ነሽ አይደል? በእውነት ስለ ፍቅር ጠይቂው። ስለ ፍቅር ምን ጠይቀው። ፍቅር ኢየሱስ ነው ባያቸው፣ በያቸው። እስቲ አይ እህ ማርከይ ፍቅር ኢየሱስ ነው በያቸው። ስማ ቆይ በየቤቱ ከሰት ገባ። እንዲህ ነው በቃ የምታወራው። ከዚህ ውጭ ምን ወሬ አለ? ከዚህ በላይ ወንጌል እኮ የምስራች ነው፣ ከምስራች በላይ አሁን አንቺ ሌላ ስለምን ላውራልሽ? መጥፎውን ዜና በሙሉ ዓለም እያወራ ነው። ይኸው የህንድ አውሮፕላን ተከሰከሰ፣ እንትና ወደቀ፣ እንትና ሞተ ነው። እኔ ሕይወትን ትንሳኤን ነው ልናገር የተጠራሁት። ስለዚህ ሕይወት ይሆንልሻል። ኢየሱስ ክርስቶስን የግል አዳኝ አድርገሽ ብትቀበይ ትድኛለሽ እያልኩሽ ነው ከዘላለሙ ትድኛለሽ እያልኩሽ ነው። እኔ ደግሞ የሚያድነው የፈጠረንም አንድ አላህ ነው እያልኩ ነው። በጣም ጥሩ መንገዱን ደግሞ አስረጅኝ ያልኩሽ እኮ እኔ። ደግሞ ኢየሱስ መቼ ነው የሚመጣው? የተዋጋ ኢየሱስ አሁን ድንገት አሁን ሊመጣ ይችላል፣ ነገ ሊመጣ ይችላል፣ ስተኝ ሊመጣ ይችላል። ሊመጣ በደጅ ነው። አንድ ተዘጋጁ

መጥፎ አይደለም። አረ መጥፎ አይደለም። እንደ ችግር የለውም። የትኛውም ማንኛውም በየትኛውም ሃይማኖት አንዱ ለአንዱ መጸለይ ክፋት የለውም። ጸሎት ክፋት የለውም። ዱዓ አድርግልኝ ደስ ችግር የለም። አሁን ፍቅር አላህ ይወድሃል በይ አላህማ፣ ሁላችንም ይወደናል፣ እሱንም ይወድሃል። ታምናለህ አይደለ? እንጸልይ። አላህ እንደሚወድ ታምናለህ እኮ። ቆይ መጀመሪያ እንጸልይና ከዛ እነግርሻለሁ። እኔ አይጀመርኩት። ቆይ አንዴ፣ አንዴ፣ ከጸሎታችን በፊት ማለት ነው። አላህ እንደሚወድ ታምናለህ እንዴ? በጣም እ በጣም እሺ በአላህ ታምናለህ? ከየት ከየት? ምን አልከኝ? በምን በአላህ ታምናለህ ወይ በአንድ አላህ ታምናለህ ወይ እኮ አስረጅኝና ወደ መንግሥተ ሰማይ ወይም ደግሞ የእግዚአብሔርን መንግስት የሚያሰርስ ከሆነ ያ የፈጠረን አንድ አምላክ እንደሆነ ታውቃለህ አይደለም እኮ መጀመሪያ አውሪኝና መንገዱን አልኩሽ እኮ እኔ እኮ ነገርኩህ። አሁን ድንገት ስለገባህብኝ ህብ የሆነ የመጣልኝን ጥያቄዎች ናቸው ልጠይቅህ የምችለው። እኔ ለመለሰለህ ሳይሆን አንተ እርግጠኛ ነኝ። ለምን ለምን ብዙ ጊዜ ቆይተሃል አይደለም? አይ ስለዚህ፣ አይ ኖ እያነበርኩ አይደለም። ሲጀመር እኮ እኔም በፍጥነት እየደስ ስለሆነ እያነበርኩ አይደለም እኮ። እሺ እንደዚህ እናደርግ እንጸልይና ከዛ በኋላ ደግሞ አንቺ ታስረጅኛለሽ ስለ አንቺ የኔ ልንገርሽ ና እሱማ እንትን ዱዋዩ ጸሎት መጨረሻ ላይ ስንለያይ እንጸልያለን አሁን ም እንጸልያ እጅሽን አንሺ ምንድን ነው ቆይ ተረጋጋ ቆይ ተረጋጋ እጅግ ትናንሽና ይሄን እድል ድጋሚ ያታገኘው ይሄ እግዚአብሔር የሰጠሽ እድል ነው። ስለዚህ የምትጠቀሚበት ለወንጌል ጆሮሽን ልብሽን ክፍት ምን ታዩ ታዩ የምታዩ ሰዎች ምኑን ነው የምታዩ? አርጊ እነሱን አንቺ ራስሽ ብታያቸው እነሱ ታዩ ከሚልሽ አንቺ እነሱ መቷች ከነሱ ውጭ እንዴት ተዋቸው እነሱ ስላንቺ አልሞቱም። ስላንቺ ሕይወት አይጨነቁም። እዚሁ ላይ እነሱ ኮሜንት እዚሁ ላይ ይቀርብ። አይ ጥያቄ እኮ አልመለስክልኝም። አሁን ለምሳሌ ብዙ ጊዜ ላይቭ ላይ ትገኛለህ አይደለ? ለቤት ሆናል። ይሄ እኔ የምጠይቀኝን ጥያቄ ብዙ ሰው መልሶልሃል። ቤት ተስፋ አደርጋለሁ እና እኔ ጠየቅኩን ጥያቄ ደግሞ ለምን ደው ማትመልስልኝ? እኮ ጥያቄ በጥያቄ አይጠየቅም። መጀመሪያ እኔ እናንቺን ጸልይ፣ ከዛ በኋላ ንግግራችንን እንደያዘው ነው

እሺ ጌታ ኢየሱስ ክርስቶስ ሆይ ነው እንዴ? እኔ ጭራሽ ጸሎት ከሆነ እኮ ራሴ እንችለና የምጽል እኮ ገባይ፣ አብረን ጸልይ ነው የምለው በይ። አንቺ አይደራስ ጸልያ፣ እኔ ምን አገባኝ እዚህ ውስጥ? እሺ እንጸልይልሽ። እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ የምጸልያለሁ፣ ይህችን እህት እግዚአብሔር ሆይ እንድትፈታት፣ ከታሰረችበት መውጣት እንድትችል ከጨለማ ወደሚያስደንቅ ብርሃን እንድትድገባ በጌታ በኢየሱስ ክርስቶስ ም እጸልላታለሁ። ይልቀቃት፣ የትኛውም አጋንንታዊ ኃይል በጌታ በኢየሱስ ክርስቶስ ጥሏት ይሄድ። ጨለማ አይውረሳት፣ እንዲሁ እንዳለች ሞት አይብላት፣ ጨለማ አይብላት። በጌታ በኢየሱስ ክርስቶስ ስምና እና ስልጣን በጌታ በኢየሱስ ክርስቶስ ስም የታሰሩ የሆኑ የትኛውም የክርስቶስ ተቃዋሚ መንፈስ በጌታ በኢየሱስ ክርስቶስ ስምና ስልጣን የተሰበረ ይሁን። ከላይዋ ላይ በክርስቶስ ኢየሱስ የዘላለም ማግኘት የምትችልበትን ልቧንም አይምሯንም መጽሐፍ እንደሚናገር ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንደሚል በጌታ በኢየሱስ ለሚሰሙአቸው አይደለም ለሚሰሙአቸው ለማትሰሙንም ሰዎች ወንጌል ይነገራል፣ የምስራች ይነገራል። ይህ ወንጌል በየቦታው ይወራል። በጌታ በኢየሱስ ክርስቶስ ስምና ስልጣን እናገራለሁ። እኔ መናገር ነው ተናገሩ የተባለው መቼም ቀን፣ ዛሬም ቀን፣ ነገም ቀን። ምን የሚመለከተኝ አይደለም። ነገር ግን አንድ ነገር እነግርሻለሁ እህቴ ኢየሱስ ክርስቶስ ሊመጣ በደጅ ነው። የመጨረሻው ዘመን ነው። ዓለም እርስ በርስ እየተመጣበጠ ያለበት ወቅት ነው እና ስለዚህ ለዚህ ጉዳይ እንድታስቢ፣ ለዚህ ጥሪ መልስ እንድትሰጪ ኢየሱስ ክርስቶስ ጥሪ እያደረገልሽ ነው ያለው። ለዚህም ደግሞ ምላሽ እንድትሰጪና ራስሽን ለክርስቶስ ኢየሱስ አሳልፈሽ ሰጥተሽ የዘላለም ሕይወት እንድታገኝ እኛም፣ እንዳንቺ እንቀልድ ነበረ። ጌታን ተቀበሉ ሲሉን ከባሌ ነው ከቦሬ ነው ከየት ነው እያሉን በጣም በብዙ ስናሰው ነበረ። ስለዚህ እየሰማሽኝ ነው? ይሰማል። እናትኝ ሚዩት አድርጋኝ ነው እንዴ? አትሰሚም? አረ ሚዩት አላረኩም። የሰማውክ ነው። ከሰማሽኝ አንድ ደቂቃ ስሚኝ እና ከዛ ሚዩት አታርጊ። ታዘዥ፣ ቀን ሁኝ። እሺ፣ በቅንነት ነው እያወራ ያለሁት። ስለዚህ አንድ ነገር ነው ማድረግ መቻል ያለብሽ። ስንት ዓመትሽ ነው? 23 ዓመት ነው። እንግዲህ ወጣት ልጅ 23 ዓመት ልጅ ነሽ። እንግዲህ ሞት ጨለማ ሊበላሽ አይገባም። ገባሽ? ብርሃን አለ። ከድቅድቅ ጨለማ ወደ ሚያስደንቅ ብርሃን ይጥራል። ደግሞ በልጅ ጨለማ ዘላለም ህይወት የሚባላል ሰው ሁሉ ኃጢያትን ሰርቷል የእግዚአብሔር ክብር ጎሎታል። ኃጢያትን ያሰረ ክብር ክብር ያልጎደለው የለም። ይሄንን የሚሞላ መኪና አይሞላም፣ ትዳር አይሞላውም፣ ልጆች አይመሉትም፣ ዝና አይሞላውም፣ ስልጣን አይሞላውም። ይሄንን የሚመላው ሰው የእግዚአብሔር ክብር ጎሎታል። ሌላ የእግዚአብሔር ክብር ብቻ ነው ያንን የሚሞራው። ስለዚህ የቴ መመክርሽ ጃስሜን ቆይ ሰሜን ያን ደቂቃ ደቂቃ ብቻ ከህይወትሽ ላይ ችን ደቂቃ ነው እግዚአብሔር የሰጠሽ እድል ስለሆነ ነው ይህንን ወንጌል ለዚህ ወንጌል ምላሽ የምትሰጭበት ቀን አንድ ቀን ምናልባት ያ ፓስተር እንደዚህ ቲክቶክ ላይ መጥቼ እሱ አግኝቶኝ ነግሮኝ ምናምን የምትይበት ቀን ይመጣል። ትረስ እመኝኝ መዳን በሌላ በማንም የለም። የሚያድን ኢየሱስ ክርስቶስ ብቻ ነው። በዚህ ጌታ አምነሽ የዘላለም ሕይወት እንድታገኝ ይሁን። ልሸት ጥሬን በጣም ይሄ ትልቅ ግብዣ ነው እየጋበዝኩሽ ያለሁት። በጣም አስደናቂ ግብዣ ነው እየጋበዝኩሽ ያለሁት። ስለዚህ በዚህ የዘላለም ሕይወትን ማግኛ መንገድ እርግጠኛ ደግሞና ዋስትና የሚሰጥሽ መንገድ፣ ብቸኛ መንገድ ኢየሱስ ክርስቶስ ነው። ስለዚህ ይህን ጌታ በልብሽ ከፍተሽ ብትቀበይ ባትቀበይም፣ እኔ ግን አንቺ ላይ ዘር እየዘራው ለአንቺ እየነገርኩሽ ነው ያለሁት። ምላሽሽ ዛሬ ሊሆን ይችላል ነገ ሊሆን ይችላል ከነገ ወዲያ አላውቅም። ይህንን ስም ለመስማት በራሱ ልብሽ ጆሮች ፍቃደኛ ስለሆነ በጣም አመሰግናለሁ። ግን ኢየሱስ ክርስቶስን ይኸውልሽ ስለ አንቺ ስለ ዓለም ሁሉ ስለ ሰው ልጆች ሰባት ቢሊየን ስምንት ቢሊየን ለሚሆን ህዝብ ራሱን የሰጠን ብቸኛ ጌታ ነው። በእሱ ደም ታርቀናል። ሰውና እግዚአብሔር ተለያይተው ነበረ። ያ የጥሉን ግድግዳ የገጠመ ድልድይ ሆኖ ሰውና እግዚአብሔርን ያገናኘ ኢየሱስ ክርስቶስ ነው። ስለዚህ በዚህ ጌታ ብታምኝ መዳን ይሆንልሻል። ገባሽ? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር የእግዚአብሔርን ልጅ በስሙ ስላላመኑ አሁን ተፈርዶባቸዋላል ግን ላመኑ ደግሞ በፍርድ ውስጥ እንደሌሉ የዘላለም ህይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። እና እህቴ የእውነት ነው ምልሽ የምትባነኝበት እድሜ ነው አርባ ዓመትሽ ላይ ስልሳ ዓመቶች ላይ ገና ደርሳለሁ ከዛ በኋላ ብለሽ ለምታስብ ሁሉ አይታወቅም፣ መምጫው አሁን፣ ወይ ሞት ይመጣል ወይ ኢየሱስ ይመጣል፣ ከሁለት አንዱ ይመጣሉ። ስለዚህ ቀድመሽ እንድትነቂ፣ እሺ። ሰው በምድር ላይ ዓለም ሁሉ አትርፎ ነፍሱም ግን ቢያጎድል ምን ይጠቅመዋል ነው የሚለው። ምንም ነገር የሚጠቅም የለም። ወጣትነት ቢሆን በእርጅና ይቀየራል፣ ሀብት በድህነት፣ ስልጣን በስልጣን ማጣት፣ በብዙ ይቀያየራል። የማይቀየር የዘላለም ህይወት ግን ያስፈልግሻል። ስለዚህ ነፍሱን ስለ ወዳጆቹ አሳልፎ የሰጠ ነው የሚለው ከዚህ የተሻለ ፍቅር የለም። እናትሽ፣ አባትሽ፣ ዘመዶች ማንም ከሱ በላይ አይወድሽም። ማንም ቢወድሽ ደግሞ ስላንቺ አይሞትም። ቢወዱሽ እንኳን የመወደዳቸው ጥግና ልክ እንኳን ቢሆን ስለአንቺ የሚሞት የለም። ኢየሱስ ክርስቶስ ስላንቺና ስለ ዓለም ዝም ዓለምን እንዲሁ ወዷል ነው እንዲሁ ተወደሻል። እንዲሁ ኢየሱስ ክርስቶስ አንቺ ተወደሻል። እንዲሁ ስለ አንቺ ሞቷል። አንቺ መገረፍ ይገባሽ ነበር መጎሳቆል ይገባሽ ነበር መሞት ይገባሽ ነበር በአንቺ ቦታ ምትክ ሆኖ ቤዛ ሆኖ ስለ ሰው ልጆች ኃጢአት ሁሉ ራሱን አሳልፎ የሰጠ ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ያድናል እያላቸው ጻፉ እባካችሁ ከታች ስለዚህ እህቴ አንቺም አንቺ ጋም ለሚሰሙ ሰዎች ድንገት እንኳን ይህን ድምፅ ለሰማችሁ ሰዎች ወንጌል የምስራች ነው ስለዚህ ይህን የምስራች ይህንን ግብዣ እንድትቀበይ ይሁን አባት እግዚአብሔር ወይ በናዝሬቱ ጌታ በኢየሱስም እቺ ብላቴና ላይ የተናገርኩት ቃል መቶ እጥፍ እንዲያፈራ እግዚአብሔር በህይወቷ ላይ አንድ ቁም ነገር እንዲሰራ ነገ ከነጎዲያ ደግሞ የዛን ቀን ዛሬ የሳቀችበትን ሳራም ስቃለች። ልክ እንዳንችል የሳቀችበትን ይህንን ድምፅ ይህንን መልእክት ይህንን ግብዣ እግዚአብሔር ለህይወት እንዲሆናል ለመዳ አንተምን ቤተሰቦች ይድናሉ በእሷ ምክንያት ብዙዎች የምድኑበት መንገድ ይሆናል። የሚያድን ሊፈውስ ነውና በጌታ በኢየሱስ ክርስቶስ ስም ስልጣን በዚች ብላቴና ላይ ተናግር ያለው ይስራባት። ያግኛል መንፈሱ ያግኛል። በእውነት ነው። ምች እንደዚህ በእሽታ መንፈስ ቁጭ ብላ ልትሰማ አትችልም። መንፈስ ቅዱስ አንተ ስለረዳሃ ነው ስላገዝከን ነውና ከእኛ ጋር ስላለ ነውና እግዚአብሔሩ ይችን ብላቴና የምትድንበት ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ ለሚሰሟቸውን፣ ለማትሰሙንም ምላሽ ለማትሰጡንም እንናገራለን። የእኔ ስራ መናገር ነው። ስንት ስንት ደረሰ ነጥባችን? አይተሻል? አንተ የመራኝ ነው። ኦኬ እና ስለዚህ ወንጌልን ለፍጥረት ሁሉ ስበኩ ይላል። ይሄንን ወንጌልን እንናገራለን፣ እናወራለን። ይሄ ነገር ደግሞ ይዘራል። አንዲት ስንዴ ካልወደቀች፣ ካልሞተች፣ ካልበሰበሰች ፍሬ ልታፈራ እንደማይቻላት በጌታ በኢየሱስ ክርስቶስ ስምና ስልጣን ይህንን ዘር በእሷ ውስጥ እከታለሁ የሚወድቅ ነገር በላ ላይ ይሆን ከዛ ደግሞ የሚሞጥ ከዛ ደግሞ ከዛ ደግሞ የሚበቅል ከዛ የሚያጠራ እንዲሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ፍሬ አፍርቶ ጃስሚን ኢየሱስ ክርስቶስን የህይወቷ ጌታ አዳኝ ገዢ አድርጋ ደግሞ የምትቀበልበትን ቀን ሌላ ከዚህ በላይ ሌላ ዜና የለም። ከዚህ በላይ ምን ወሬ አለ ከኢየሱስ ውጭ? አንቺ ስንት በህይወትሽ ቁም ነገር የሰሩልሽ ሰዎች የሉ? ጃስሚን፣ አሉ እንዴ? አይ ነሽ አሉ። አዎ፣ ትረሻለሽ? ውለታቸውን እንዴት እረሳለሁ? ሁሌ ብታመሰግኛቸው ደስ አይልሽም? ባየሽ ቁጥር ከዛ ችግር የወጣሽበት ዘተ። ያደረገልኝ በላይ አላህ ያደረገልኝ ይበልጣል። this is my point። አየሽ ኢየሱስ ክርስቶስ ሁል ጊዜ ሊወራ ሁል ጊዜ ዜናችን ነው። ሁል ጊዜ ጨዋታችን ነው። ስንጫወት ኢየሱስን እናወራለን፣ ስንኖር በወጣንበት በገባንበት ሁሉ ከኢየሱስ ውጭ ሌላ የለም። ገባሽ? ተረዳሽ? እንጃ። ሌላው ስም በሙሉ የባለ ሀብት ስም ጠሪ ጣፋሽ በዛ የባለ ሀብት ስም ብጠሩ ይሰለቻል። የባለስልጣን ስም ብጠሩ ይሰለቻል። የዝነኞች ስም ብጠሩ ይሰለቻል። እማይሰለች ስም አንድ ነው፣ ኢየሱስ ክርስቶስ የሚለው ስም።